ጀግና ዛሬ ደግሞ ሀዊ ጀግኒት ድርቆሹን አቅርባለታለች፣ ሰላሳ ሁለት ጥርሱን እንክት አድርጎ ስብርብር አድርጎ ዲዱንኝ እያለ ወይ ሚስቴ እያደርታየ የምታሳስቅ ሚስት አገባችኝ የሚለው ሰውዬ እንዲሆን አድርገዋለች ማለት ነው። ምክንያቱም አንድ ወንድ ልጅ አለቅት ይጠግብ። ይሄ ነው መድኃኒቱ ማለት ነው። ምክንያቱም አንድ ሴት ልጅ ለአንድ ወንድ ልጅ ናት፣ አንድ ወንድ ልጅ ለአንድ ሴት ልጅ ናት። በቃ ታገባት በኋላ ተተጠቀመባት በኋላ ሰውነቷ በቃ ሁሉ ነገሯ እየተበላሸ እያረጀ ትተህድ ውጭ ውጭ ማለት ይወዳሉ፣ የኛ ሀበሻ ወንዶች ማለት ነው። አሰላሙ አለይኩም ረህመቱላሂ ወበረካቱ። ውድና የተከበራቸው የመሪም ቅመም ቻናል ተከታይ በሙሉ እንዴት ናችሁ? ሁሌ ለቻናሉ አዲስ የሆናችሁ ሲያላይ ሰብስክራይብ እያደረጋችሁ አበረታቱኝ፣ አጠንክሩኝ። ያው ጥሩ ጥሩ የሚናገር ሰው የማይወደድ እንጂ እኔ ነጭ ነጫን እንቅጭ እንቅጫን ነው የማመጣላችሁ። በወንዶ ጥፋት ላይ ተሆነ ወንዶች ሙሽልቅ አድርጌ እሰርባለሁ፣ በሴቶች ተሆነ ሴቶች ሙሽልቅ አድርጌ እሰርባለሁ ማለት ነው። የማዳላበት ፓርቲ የለኝም እኔ ለሁሉም እኩል ነኝ ይዘሴም፣ ምክንያቱም ጥፋት ብቻ ታይ እዚህ ላይ እከሌ ጥፋት አላችሁ ብዬ ጥፋታችሁ እንዲታርሙ እንድታስተካከሉ ነው እንጂ እኔ ሴት ነኝ ለሴት ልግዝ ወንድ አይደለሁም። ለወንዶች ላጥላላ ብዬ የምልበት አንድ በት ሞራን የለይ ማለት ነው። ምክንያቱም ወንድ ልጅ አባትም፣ ወንድምን ባልም፣ ልጅም ነው ሴትም ልጅ እናትም፣ እህትም፣ ልጅም፣ ሴትም ነንና ማለት ነው። እና ዛሬ እንግዲህ ወዲህ ሀዋት መጣ፣ ወይዘሮ ባሏ ተውጭት ይመጣ ድርቆሹን አገፍጣለታለች እንደ ፍዬል ማለት ነው ዴክ ሰላሳ ሁለት ጥርሱንም ክች አድርጎ ይስበርና ይሄ እያለ እንዲህ እያዲት ይጓዛል ማለት ነው። ምክንያቱም ጀማል ባለጌ ነው እያየሁት ማለት ነው። በጣም ባለጌ ነው። በሶሻል ሚዲያ ላይ የሚዲያና ሽታ ትንሽ የለውም። በሶሻል ሚዲያ ላይ ሆናችሁ ምን እንዲሆነ ምን ሀራሙ ብሃላል ምን እንደሚወራ ምን እንደሚሰደብ ሚስቶቻችሁን ልጆቻችሁን ማወቅ አለባችሁ። ሶሻል ሚዲያ ማለት ቅርስ ማለት ነው። አንድ ፎቶ ተነስተው አልባብ ታኖርከው ምን ይሆናል? ሙዚየም ቅርስ ሆኖ ቁጭ ብሎ በቃ ብታረጅም ለሊሊ ድረስም ደግሞ የሚታይ ይሆናል ማለት ነው። ይሄም ሶሻል ሚዲያ ቪዲዮ የሚጫነው እንደዛ ነው። ነውር ነው። ነጋ ሁሉ ልጆቿ ያርጉ ቆረቆ እንዳይልሻል በቃ ብዙ ብዙ ነገር ይሰርብሻል። ለሳ ለምንድን ነው እንደዚህ የሚሰርብሽ? የኮሚዲያ ነው ሊሏት ይችላሉ። ነው አይሰደብም። ሚስትን ከምንም በላይ ለናላባቶ የማታሳየውን አካል አልጋ ላይ ታሳይሃለች፣ ትሰጥሃለች። አይደል እንዴ? የዛን ያህልን ተቆረቆ እንዲያም ሆነች ደረቅም ሆነች መስደብ የፈለከውን በስተጀርባ በካሜራ መስገባች ለምን እንዴት ትችላለህ ልክ አልጋ ላይ ጨዋታ ሰታሃት እንደምታሳልፉ ምን ችግር እንዲያለባትም ያለባትም ተካሜራ በስተጀርባ መሳደብ ትችላለህ። ስለዚህ ጥሩ አይደለም። ለሴት ልጅ ያለ አመለካከት በጣም መጥፎ ነው። ስለዚህ ሰራችልህ ማለት ነው። ድርቆሽ መጣይ ተጋፈጠች። ያው እሱ አችልም ቆየት ብላ ሌላ ምግብ ትቀይረልሃለች እንጂ ስተ መጨረሻው ይህን ድርቆሽ በልተህ ተኛ ብትልህ ነበር አሪፉ። አዎ ሴት ልጅ ሴትና ውሻን አትነካኳ አትነካካችኋል ዘላቂነቱን አትወጡትም ማለት ነው። ስለዚህ ከባድ ነው። አትሳደብም። ሴት ልጅ ያለህ፣ ወንድ ልጅ ያለህ፣ አሁን አንተ የባለህ የልጅህን ባል ልጅህን እንደዚህ ቢሰርብ ቆረቆ እንዲያያለ ሚዲያ ላይ ደስ ይልሃል? እጄ ልጅ የለፋታ እጄ ልቅጠማትልም ትላለህ። አረ እንኳን አይደለም። ልጅህን፣ እህትህን ቢሰርብብህ ደስ ይልሃል? የእህትህ ልጅ የወንድምህ ልጅ ባሏ ሚዲያ ላይ እንደዚህ ቢሰርባ ቢያንቋሻሻ ደስ ይለሃል? አይለህም። ሁሉም የራሱቲሆን ደስ አይለውም፣ የሰውቲሆን ግን ደስ ይለዋል ማለት ነው። እና ጥሩ አይደለም እንግዲህ። ሀዋ ጎበስ፣ ጨካኝ በርቺ፣ ብድር በምድር የምትከፍል ወንድ ልጅ ማለት ነው። አሁን ሀገራችን የሆነ ነገር ትፈጠር፣ ወንድ ልጅ ተወልዶ ታሎ ነው እንዲያባቱ ስጡት ጥጡን ይፍተል እንደናቱ ይባላል። ስጡት አመራሮ ይፍተል እንደናቱ ይባላል። እና ለምን እንዲያባቱ ጀግና ይሁን ለማለት ያህል ነው ተረቱና፣ ሀዋም የሰራትን የሚሰርባትን፣ የሚያጥራላትን ሰርታው ሰርታለታለች። በተነገራችን ላይ አንድ ወንድ ወዲህም ሆነ ምንም ሆነ በቃ እንግዲህ አፍቅራ ሀሞን አፍቅራ ታገባናለህ ወይም ታገባለህ ማለት ነው ታገባችሁ በኋላ እዛ የተሽለጠለጠችውን የምታምረውን አትቡ። ምክንያቱም የሴት ልዩ ውበት ትልልቆቹ እያረጁ፣ ትንንሾቹ ገና ደግሞ እያመሩ እያደረ እየተወለዱ እየተተኩ ስለሚኖሩ ሞት ብቻ ነው እንጂ የሰው ልጅ ተማየት የሚነጥለን ዘመን ጊዜ ስታለ ድረስ ማለት ነው። አዳዲስ የማያማምሩ ይወለዳሉ ማለት ነው። የአሁን ልጅ ዘመን ደግሞ ማለት ነው፣ እንደኛ አይደሉም። ለምን የአሁኑ ዎች ዘመን ልጆች ትምህርት ትሄድ የቦርሳቸው አያያዝ የንጽሕናቸው በቃ ሁለ ነገራቸው እንደኛ አይደሉም። ያሁን ልጆች እንዲያረባ ሀገር የሰለጠኑ ናቸው። ትምህርት ቤት አካሄዳቸው፣ አለባበሳቸው፣ ንጽሕናቸው፣ አኗኗራቸው እና እነዛ በመጡ ቁጥር ወይም ባያችሁ ቁጥር ወንዶች ማለት ነው፣ ቤት ያለችውን ሴት ማጥላላት አይጠበቅባችሁም። ያችም ቤት ያለችው ሴት በዘበኗ እንደነሱ አይታችኋት አፍቅራችኋት፣ ወዲያችኋት፣ ተንበርከካችሁ አገባችኋት። እስራችሁ ታገባችሁ በኋላ ታረጀች፣ ተጃጀች በኋላ ሌላቱን እያያችሁ እየመጣችሁ ቆረቆንዲያ፣ ደረቅ ምናምን እያላችሁ መሳደብ ተገቢ ነው ተገቢ አይደለም። እና የያዛችሁትን አጥብቃችሁ ያዙ። እና ቀጣይ ቪዲዮ ውስጥ የምንገናኝ። የዛሬው ቪዲዮ ይህን ይመስላል። አሰላም አሌኩም ረህመቱላህ በረካቱ። ቪዲዮውን ሸር ላይ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። ደህና ሁኑ።